እንደዚህ ክብር እንደምንደርስ አልመሰላችሁም። ግን ዛሬ ደግሞ ያው የምሬ ነው ምላችሁ፣ በጣም ውስጤ ላይ። ሰላም ሰላም፣ ከይስ እንዴት ናችሁ? ሁሉ ሰላም። እንግዲህ በአዲስ ቪዲዮ ተመልሰናል። በጣም በጣም በጣም በጣም ትኩስ መረጃ ደርሶኛል። ያው እንዳያቃጥለን እንግዲህ ቀስ ብለን እነግራችኋለን ጋይስ እና ያው ሰሞኑን ከተፈጠሩት ነገሮች ውስጥ በተለይ ስለ አብርሽና ስለፍቅር ፍቅር ስለ ሩታ በደንብ አድርገን በዚህ ቪዲዮ እነግራችኋለን። እስከ መጨረሻ ድረስ አብራችሁን ሁኑ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሰብስክራይብ አድርጉ ጋይስ፣ እንግዲህ አዲስ ያልሆናችሁ ደግሞ ላይክ ሼር ማድረግ እንዳትረሱ። ወደ ጉዳያችን ጋይስ። እንግዲህ ሰሞኑ ከተፈጠሩት ነገሮች ውስጥ እንግዲህ ያ የፍቅር ጉዳይ በተለይ በጣም በጣም ሲወራ ነበረ። ሶስተኛ ቪዲዮ ለቃለች። እንግዲህ ተመሳሳይ ተመሳሳይ ሶስት ጊዜ አርግዣለሁ ካለ አንድ ሰው ማመን አለብን አይደል እንዴ ጋይስ፣ ምን ትላላችሁ? እንግዲህ ያው እሱ ብቻ አይደለም። ሩታ ደግሞ ያው እንዳረገዘች እሱም አንድ ቪዲዮ ለቃለች። አብርሽ እንግዲህ ባለ ሁለት ልጅ ሊሆን ነው። ያው እንደዛ ነው ወሬው በብዛት ሲሰራጭ የነበረው። ምክንያቱም አብርሽ ያው ከፍቅር ጋራ ግንኙነት እንደነበረው ከዚህ በፊት እንደ ፍቅረኛ ማቾች አብሮ እንደነበሩ ከዚህ በፊት በደንብ ቪዲዮ ሲሰሩና እሷም እንደዚሁ ስትናገር ነበረ። በስተ መጨረሻ እንግዲህ ፍቅር ያው እንዳረገዘችና መጨረሻ ላይ ያው በደንብ ለማሳመን ደግሞ ኦዲየንሱንም ሁሉንም ሰው ለማሳመን መሰለኝ እንግዲህ በአጠቃላይ ከቤቷ ጠፍ ታ የት እንዳለች እንኳን አይታወቅም። በአሁን ሰዓት እሱ ብቻ ያደለም ጋይስ። እንግዲህ ሩታ ደግሞ አርግዛ ለአብርሽ ሰርፕራይዝ አርጋለች። እንግዲህ ያው ሰርፕራይዙ ምን በጣም የሚያስገርም ነው። ምክንያቱም እንግዲህ ኦልሞስት ከተጋቡ አንድ ወር እንኳን ባልሞላ ውስጥ እንግዲህ ያው እርግዝናዋን ይፋ አርጋለች ማለት ነው። ያው ደስ የሚል ዜና ነው ጋይስ። ግን እንዴት እንዴት ነገር ነው፣ ነገር ወዴት እየሄደ ነው የሚል ደግሞ በጣም ብዙ ሰዎች ጥያቄ እያነሱ ነው። ያው ቀደም ብሎ በሰራ ነው ቪዲዮ በተለይ የፍቅርን ማርገዝ ጉዳይ ኮሜንት ላይ በደንብ ስናነብ ነበረ፣ ምን ምን እንደተጻፈ አብዛኛው ሰዎች ድራማና ፕራንክ እንደሆነ በደንብ አድርጎ ሲገልጹ ነበረ። ሆኖም ግን እሷ በማርገዟ ጸንታለች ጋይስ ያው አርግዣ አለው ብላ ሶስተኛ ቪዲዮ በደንብ አድርጋ ሰርታለች። ስለዚህ ያው ማመን ነው ያለብን ብለን ነው የምናስበው። ሌላኛው ስለ ሩታ ጉዳይ ነው። ስለ ሩታ ጉዳይ አትሊስት ያው እሷን እንደምታረግዝም ስላገባች ምንም መጥፎ ነገር የለውም ብለን እናስባለን። ግን የፍቅር ጉዳይ በጣም በጣም አሳሳቢ ነገር ውስጥ ገብተዋል። አባቱ እስካሁን ድረስ አልታወቀም ጋይስ፣ አልታወቀም። ምንም በቃ ምንም ፍንጭ የለም። አብዛኛው ሰው የሚለው ግን ያው አብርሽ እንደሆነ ብቻ ነው። አብርሃም ነው ይህንን ነገር ያደረገው እያሉ ነው ጋይስ። እንግዲህ እኛ ደግሞ ምንድን ነው ብለን ለማጣራት አንድ ሁለት ሰዎች ጋራ ደወል ደወል ደወል አርገናል። እስቲ የእነሱንም ሀሳብ እነግራችኋለሁ እንግዲህ ከዚህ በፊት ደውዬ የጠየኳቸው ሰዎችን በጣም የቅርብ ሰው የሚባሉ ሰዎች ጋር ደውለን ነበረ። ምንድነው አዲስ ነገር ብለን ስንጠይቃቸው ያው አብርሽና ሩታ ያው አብሮ እንዳሉና ሩታም እንዳረገዘች መቶ ፐርሰንት እርግጠኛ ሆኖ ነግሮናል። እሱ ብቻ ሳይሆን ያው ምንድነው ፍቅር አርግዛለች አላረገዘች የሚለውን ነገር እርግጠኛ ሆኖ መናገር አልቻሉም። ምክንያቱም ልጅቷ ምንድን ነው መጀመሪያ ላይ አንድ ሴት ስታረግዝ የምታሳየውን ፊት እንኳን አላሳየችንም። ግራ የሚያጋባ ነገር ብቻ ነው የምታወራን እና ድራማ ይመስለኛል በማለት ውላ ነው የነገሩን። ይህን የእሷ በጣም የቅርብ ሰው የሚባለው ነው ይህንን መረጃ የሰጠን። እሱ ብቻ አይደለም የልጁ አባትም ያው አርግዛ ከሆነ ማን ሊሆን ይችላል ብለን እንኳን ስንጠረጠር አትሊስት ፉፉ የሚባለው የእሷ ጓደኛ እንደሆነ እናውቃለን ሁላችንም እሱ ደግሞ መቶ ፐርሰንት እኔ ፍቅርን አልነካትም ትምህርቷን እንድትማር ላይፏን እንድትቀጥል ስለምፈልግ እንደዚህ አይነት ነገር ውስጥ አልገባንም መቼም ያው ትዳር ውስጥ ሳንገባ እንደዚህ አይነት ነገር ውስጥ እንዴት እንገባለን ብሎ በደንብ አድርጎ ሲናገር ነበረ ሌላ ደግሞ ቡሪካ ነው። ቡሪካ ደግሞ እንደዚህ አይነት ነገር ውስጥ ሪሌሽንሽፕም አልጀመርንም፣ ስለዚህ እንዴት አድርገን ነው ወደ እንደዚህ አይነት ነገር ደረጃ ድረስ የምንደርሰው ብሎ በደንብ በንዴት ነው ሀሳቡን የገለጸው። አብርሃም ደግሞ አብርሽ እንግዲህ ያው ምንም አይነት ምንም አይነት መልስ አልሰጠም ጋይስ። ምንም በቃ እሱ ያለው ሌላ አለም ውስጥ ነው። እንግዲህ ያው እንደምታውቁት ከሩታ ጋራ ሌላ ድብን ያለ ፍቅር ውስጥ ገብቷል። ፍቅር ብቻ ሳይሆን እንግዲህ ተጋብቶ እነሱ ልጅ እስከ መውለድ ደረጃ ድረስ ሊደርሱ ትንሽ ትንሽ ትንሽ ጊዜያቶች ይቀራሉ። ከዘጠኝ ወር በኋላ መቼም እንግዲህ አባትየው ይታወቃል ብለን እናስባለን ሁለት ሁለት ሁለት ልጅ እንዴት ይኖራል? አብርሽ በጭራሽ ሊሆን አይችልም ብለን ነው እኛ ምናስበው። እናንተስ ምን ትላላችሁ ጋይስ? እንግዲህ ይሄ ነገር እውነት ነው ወይስ ውሸት ነው? እንዴት ነው አብርሽ ያው ፍቅርንም ሊያስረግዛት ይችላል? እንዴት ታስባላችሁ? እስቲ በዚህ ቪዲዮ ሀሳባችሁን አስቀምጡልኝ ጋይስ። እንግዲህ ያው ቻናላችን እያደገ ነው፣ አሪፍ አሪፍ እየሄድን ነው፣ እናንተም እያበረታታችሁን ነው። እንግዲህ ባሁኑ ባሁኑ በጣም በጣም በጣም እውነት ደስ ብሎኛ በሁለት ቀን ውስጥ ብቻ ከ1500 ሰብስክራይበር በላይ አግኝተን ወደ 29000 አምስት መቶ ሰብስክራይበር ደርሰናል ይሄ ማለት እንግዲህ ከአንድ ትንሽ አምስት መቶ ወይም አራት መቶ ሰብስክራይበር በኋላ ወደ ሰላሳ ሺህ ሰብስክራይበር እንገባለን ማለት ነው እንግዲህ ቃል እንደገባውላችሁ ይሄ ቻናል በደንብ አሪፍ አሪፍ መረጃዎችን እንደሚሰጣችሁና በዛ ላይም ደግሞ በጣም ብዙ ነገር የምትማሩበት ብዙ ነገር የምታገኙበት በዛ ላይ በጣም የሚያዝናናችሁ ቻናል እንደሚሆን አልጠራጠርም ስለዚህ ከወ ወዲው ሰብስክራይብ ማድረግ እንዳትረሱ። አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ ያው ሰብስክራይብ ያረጋችሁ ሰዎች ደግሞ ላይክ ላይክ ላይክ እያረጋችሁ ኮሜንት እያረጋችሁ ሐሳባችሁን ግለጹልኝ። ያው ኮመንት ማድረግ እንዳትረሱ። ሌላ አሁን አንድ ጥያቄ ጠይቃችኋለሁ። ያንን ጥያቄ የመለሰ ሰው በቀጣይ ቪዲዮ አንድ ወይም ኖ ሶስት ሰዎች መርጠን በቃ ሶስት ሰዎች መርጠን ሽልማት እንሰጣቸዋለን ማለት ነው። ስለዚህ ቀድሞ የመለሰ ሶስት ሰዎች ይሻለማል። ጥያቄያችን አብርሽ አብርሽ አብርሽ እንደምታውቁት እንግዲህ ቪዲዮ መስራት ከጀመረ ረጅም ጊዜ ነው። መጀመሪያ የሰራው ከፍቅር ጋራ ነው ወይስ ከሩታ ጋራ ነው? ይህንን ነገር መልሱልኝ። ያው ከቻላችሁ ሁላችሁም እዚህ ይሄንን ቪዲዮ እያያችሁ ያላችሁት በሙሉ ይሄንን መልስ መስጠት አለባችሁ። እድላችሁ፣ ሞክሩ። ጋይስ፣ በጣም በጣም የምትወዱት አዳዲስ ስራዎችን ይዘን መጣለን። በቅርቡ ይጠብቁን። መልካም ጊዜ፣ መልካም ምሽት ይሆንላችሁ።